ሰላም ጤና ይስጥልኝ። ይህ ጤና ማድ ነው። ዛሬ ስለ ስትሮክ አንዳንድ የጤና መረጃዎችን ላካፍላችሁ። በአጭር ጊዜ ወይም ደግሞ በፍጥነት የሚከሰት ለ24 ሰዓትና ከዚያ በላይ የሚቆይ ወደ አንጎል ወይም ደግሞ ወደ ብሬን የሚሄደው ደም በሚቋረጥበት ጊዜ ወይም ደግሞ ቀጥታ ደም ወደ አንጎል በመፍሰሱ ምክንያት የሚፈጠር የአንጎል ችግር ወይም ደግሞ የብሬን ጉዳት ስትሮክ እንለዋለን። ወደ አንጎል የሚሄደው ደም ሲቋረጥ እንግዲህ የደም ስር በመዘጋቱ ምክንያት ወይም ደግሞ በመጎዳቱ ምክንያት በተጎዳው ወይም ደግሞ በተዘጋው የደም ቧንቧ አማካኝነት ሲደርስ የነበረው ምግብ ወይም ደግሞ ኒውትሪሽን የምንለው እንዲሁም ደግሞ ኦክሲጅን ይቋረጣል ማለት ነው። ስለዚህ በዚህ በተጎዳው የአንጎላችን ክፍል አማካኝነት የሚሰራው የሰውነታችን ክፍል ስራው ይስተጓጎላል ማለት ነው። ለምሳሌ የአንደበት መተሳሰር ሊሆን ይችላል። ወይም ደግሞ መናገር አለመቻል፣ አንደበት መያዝ፣ የቀኛችን ወይም ደግሞ የግራ የሰውነታችን ክፍል አልታዘዝም ማለት እጃችን እግራችን ማንሳት ሊከብደን ይችላል ማለት ነው። ወይም ደግሞ ፓራሊስ የምንለው እንዲሁም ደግሞ የፊት መጣመም ልናይ እንችላለን ማለት ነው። ጉዳቱን እና የጉዳት መጠኑን የሚወስነው እንግዲህ አንደኛ የተጎዳው የአንጎላችን ክፍል የትኛው ነው የሚለው ይወስነዋል። የተለያዩ የአንጎል ክፍሎች አሉ። ከነዚህ ውስጥ የትኛው ነው የተጎዳው፣ የተጎዳው የአንጎል ክፍል መጠኑ ወይም ደግሞ ሰርፌስ ኤሪያው፣ እንዲሁም ደግሞ የተጎዳበት መጠን ከዚህ በተጨማሪ ግን ከተጎዳ በኋላ ሕክምና ያገኘበት ጊዜ በጣም እጅግ በጣም ወሳኝነት አለው ማለት ነው። አንድ ሰው እንግዲህ ከላይ የዘረዘርኳቸው ምክንያቶች፣ የፊት መጣመም፣ አንደበት መያዝ ወይም ደግሞ መናገር አለመቻል ወይም ደግሞ የስትሮክ ምልክቶች ካየ በቶሎ ወደ ሕክምና ጣቢያ ቢያንስ በሶስት ሰዓት ውስጥ ሂዶ ሕክምናው ማግኘት ይኖርበታል ማለት ነው። ስለዚህ የሚታከምበት ጊዜም ራሱ የጉዳት መጠኑን በተለይ ወደፊት የሚኖረውን የጤንነት ሁኔታ ወደነበረበት የመመለስ ሁኔታውን እጅግ በጣም ይወስናል ማለት ነው። ስትሮክ እንዲህ በዋነኛነት የሚከሰተው ወደ አንጎላችን የሚሄደው ደም በሚቋረጥበት ጊዜ የደም ቧንቧ በመዘጋቱ ምክንያት ሊሆን ይችላል። እንግዲህ የደም ቧንቧው የሚዘጋበት ምክንያት አንድ ደም መርጋት ሊሆን ይችላል። እዛው አካባቢ አንጎል ላይ ያሉ የደም ስሮች ላይ ደም መርጋት ሊከሰት ይችላል። ወይም ደግሞ ሌላ አካባቢ የረጋ ደም ሂዶ በሚዘጋበት ሰዓት የደም ቧንቧን በሚዘጋበት ሰዓት ማለት ነው ደም ወደ አንጎል በትክክል እንዳይደርስ ያደርጋል ማለት ነው። ስለዚህ ይሄ እስኬሚክ ስትሮክ ምንለው ነው ማለት ነው። ሌላው ግን ቀጥታ የደም ስር በመጎዳቱ ምክንያት አንጎ ላይ ያለ ደም ስር ራፕቸር ሲሆን ወይም ደግሞ በሚቀደድበት ጊዜ ማለት ነው። ደም ቀጥታ ወደ አንጎል ይፈስና ጉዳት ያደርሳል ማለት ነው። ይህ ሄሞሎጂክ ስትሮክ እንለዋለን። ምልክቶችን በምናይበት ጊዜ እንግዲህ አንደኛ የፊት መጣመም፣ ሁለተኛ ደረጃ መናገር አለመቻል፣ አንደበት መያያዝ ሊሆን ይችላል። የግራ ወይም ደግሞ የቀኝ ሰውነታችን ክፍል አልታዘዝም ሊል ይችላል ማለት ነው። ፓራሊስ የምንለው እጃችን ማንሳት እግራችን ማንሳት ይከብደናል። መቀመጥ መቆም አለመቻል፣ ባላንስ መጠበቅ አለመቻል፣ ሽንት ወይም ደግሞ ሰገራ መቆጣጠር አለመቻል፣ ከባድ የሆነ ራስ ከባድ የሆነ ራስ ምታት ሊኖር ይችላል። ከዚህ በተጨማሪ ንቃተ ህሌና መቀነስ ወይም ደግሞ ሎስ ኦፍ ኮንሽስነስ የምንለው ወይም ደግሞ ራስን መሳት ወይም ደግሞ ሁሌናን መሳት ሊሆን ይችላል። ከዚህ በተጨማሪ እንግዲህ በአንዴ እይታን ማጣትም ሊያመጣ ይችላል ማለት ነው። እነዚህ ምልክቶች ልናይ እንችላለን። ለስትሮክ አጋላጭ የሆኑ ምክንያቶች አሉ። ወይም ደግሞ ሪስ ፋክተር የምንላቸው አጋላጭ የሆኑ ምክንያቶችን በምናይበት ጊዜ እንግዲህ አንድ ሰው የደም ግፊት፣ የስኳር ህመም ወይም ደግሞ የልብ ህመም ያላቸው ሰዎች የልብ ችግር ያላቸው ሰዎች ማለት ነው ለስትሮክ ተጋላጭ ናቸው ማለት ነው። ከመጠን ያለፈ ውፍረት በተለይም ሴንትራል ኦቬስቲ የምንለው ይሄ ሆድ አካባቢ ያለው ውፍረት እንቅስቃሴ ስፖርታዊ እንቅስቃሴዎችን አለማድረግ ሴደንታሪ ላይፍ የምንለው ማለት ነው። ሲጋራ ማጨስ፣ አልኮል አብስቶ እና ከመጠን በላይ መጠጣት፣ ቅባት የበዛባቸው ምግቦችን አዘውትሮ እና አብስቶ መጠቀም፣ እንዲሁም እነዚህ ከላይ የዘረዘርናቸው ምክንያቶች እንግዲህ ሪስክ ፋክተሮች የምንላቸው በቀላሉ ልንከላከላቸው የምንችላቸው ስትሮክ እንዳይከሰት እነዚህ ነገሮች በመቀነስ እነዚህ የደም ግፊት ያለበት ሰው የስኳር ህመም የልብ ህመም ያለበት ሰው በትክክል በመከታተል ሕክምና በማድረግ የስትሮክ ሪስክን መቀነስ ይቻላል ማለት ነው። ከዚህ በተጨማሪ ግን የእድሜ መግፋት፣ ጾታ፣ ወንድ መሆን በራሱ ከቤተሰብ ውስጥ በደም ሪሌትድ የሆነ ፋሚሊ ወይም ደግሞ ቤተሰብ ላይ ስትሮክ ከተከሰተ በተለይም ደግሞ በወጣትነትና በጎልማሳነት እድሜ ክልል ውስጥ ያለ ሰው ስትሮክ ከተከሰተ የዛ ቤተሰብ ለስትሮክ ሪስክ ነው ማለት ነው። ሌላው እንግዲህ ስትሮክ የታመሙ ሰዎች በሁለተኛ ስትሮክ ወይም ደግሞ ሶስተኛ ጊዜ ስትሮክ በስትሮክ ለመመታት ወይም ደግሞ ለመጠቃት እንደ ሪስክ ፋክተር ይወሰዳል ማለት ነው። ህክምናውን ስናየው እንግዲህ በዋነኛነት አንድ ሰው የፊት መጣመም አንደበት መተሳሰር መናገር አለመቻል ካለ ወይም ደግሞ የቀኝ ወይም ደግሞ የግራ የሰውነት ክፍል አልታዘዝም ካለ፣ የፊት መጣምም ካለ በቶሎ ወደ ህክምና ጣቢያ ሄዶ ስትሮክ ነው አይደለም የሚለውን በተለይም ወደ ሆስፒታል ሄዶ ማ ማረጋገጥ ይኖርበታል ማለት ነው። ምክንያቱም ስትሮክ ከሆነ በቶሎ ህክምናውን መጀመር ይኖርበታል። በሶስት ሰዓት ውስጥ ካልሆነ ደግሞ በአራት ሰዓት ተኩል ውስጥ ማለት ነው ምርመራውን አድርጎ ህክምና መጀመር ይኖርበታል ማለት ነው። በዚህ ሰዓት መጀመር ያለበት ለምንድነው? ጥሩ የሆነ ሙሉ በሙሉ ሪከቨር እንዲያደርግ ወይም ደግሞ ወደነበረበት የጤና ደረጃ እንዲመለስ ወይም ደግሞ የተሻለ ውጤት የሚኖረው በዚህ ሰዓት ውስጥ መጀመር ሲችል ብቻ ነው ማለት ነው። ህክምናውን በምናይበት ጊዜ የተዘጋውን የደም ቧንቧ እንዲከፈት የሚያደርግ መድኃኒት ሊሆን ይችላል። ደም መርጋት እንዳይኖር እና ተጨማሪ አግራቢት የሆነ እንዳይሄድ የሚቀንስ መድኃኒት ሊሆን ይችላል። ወይም ደግሞ ወደ አንጎል የሚደርሰውን የሚደማውን ደም የሚያስቆም መድኃኒት ሊሆን ይችላል ማለት ነው። ከዚህ በተጨማሪ እንግዲህ ቀዶ ጥገና ሊሆን ይችላል። የተጎዳው የደም ቧንቧ በመጠገን የሚደማውን ደም ወይም ደግሞ የሚፈሰውን ደም ማስቆም ሊሆን ይችላል ማለት ነው። ከዚህ በተጨማሪ እንግዲህ የደም ግፊት በጣም ጨምሮ ከሆነ መቆጣጠር ሊያስፈልግ ይችላል። በደም ውስጥ ያለውን የግሉኮዝ መጠን የስኳር መጠን መቆጣጠር ሊያስፈልግ ይችላል ማለት ነው። ስለዚህ ህክምናው ይህን ይመስላል ማለት ነው። ህክምናው እንደየ ስትሮክ አይነቱ ይለያያል ማለት ነው። በስትሮክ መመጣትን ወይም ተጋላጭነት እንዴት መቀነስ ይቻላል? እንግዲህ ከላይ የዘረዘርናቸው ሪስክ ፋክተር የምንላቸው ነገሮች አሉ ማለት ነው። ለምሳሌ የደም ግፊት፣ የስኳር ህመም፣ የልብ ህመም። ስለዚህ እነዚህ የልብ ህመም፣ የደም ግፊት ወይም ደግሞ የስኳር ህመም ያለበት ሰው በትክክል ህክምናውን መከታተል ይኖርበታል። መድኃኒቱን በአግባቡ በትክክል መውሰድ ይኖርበታል ማለት ነው። ሌላው እንግዲህ በሰውነታችን ውስጥ ያለውን የኮሊስትሮል መጠን መቆጣጠር እና የኑሮ ዘይቤን ማስተካከል ለምሳሌ ስፖርታዊ እንቅስቃሴዎችን ማድረግ። ስፖርታዊ እንቅስቃሴዎችን ቢያንስ በቀን ከሶስት እስከ አምስት ቀን በአብሬጅ በአራት ቀን ለሰላሳ ደቂቃ በየቀኑ ከሶስት እስከ አምስት ቀን ለሰላሳ ደቂቃ ያህል ስፖርታዊ እንቅስቃሴዎችን ማድረግ፣ ክብደትን መቀነስ፣ ቅባት የበዛባቸው ምግቦችን መቀነስ አዘውትሮ ከመውሰድ መቆጠብ እና ፍራፍሬ ጥራጥሬ፣ እንዲሁም ደግሞ ቅጠላ ቅጠል ነክ ምግቦችን ማዘውተር። ሌላው በየቀኑ የምንወስደውን የጨው መጠን መቀነስ ያስፈልጋል ማለት ነው። ከዚህ በተጨማሪ እንግዲህ የአልኮል መጠጥ መቀነስ ከተቻለ ደግሞ ማቆም፣ ሲጋራ ከማጨስ ኮኬን ከመውሰድ መቆጠብ ያስፈልጋል ማለት ነው። የዛሬው ቪዲዮ እንግዲህ ስለ ስትሮክ የተሰራሁት ቪዲዮ ይህን ይመስላል። የቪዲዮ ጠቃሚ ቪዲዮ ነው፣ ስለዚህ ላይክ ኤንድ ሳብስክራይብ አድርጉ ለሌሎች እንዲደርስ ደግሞ ሸር በማድረግ ተባበሩኝ እላለሁ። አመሰግናለሁ።